ለአመታት በማህበራዊ ሚዲያ የምናውቃቸው ታዋቂ ቲክቶከሮች ትልቅ ችግር ውስጥ ገብተዋል። ጃር ካፕልስ በሚል የቲክቶክ ስም ብዙዎቻችን የምናውቃቸው ሩታና ዮናስ መከራ በዝቶባቸዋል። በቅርቡ ሩታ እናቷን በማጣቷ ሀዘን ላይ የነበሩት ጃር ካፕልስ ይባስ ብሎ አሁን ደግሞ የሰው ሕይወት የቀጠፈ የመኪና አደጋ አጋጥሟቸዋል። አደጋ የደረሰበት ሰውም መሞቱ ተረጋግጧል። ዮናስ አሁን በማዕከላዊ እስር ቤት ውስጥ ይገኛል። ይህ ዜና ከሁለት ቀን በፊት በተለያዩ ማህበራዊ ሚዲያ ሲሰራጭ ቆይቷል። ነገር ግን ከጥንዶቹ የተሰጠ ምላሽ አልነበረም። ዛሬ ግን ሩታ በቪዲዮዋ ላይ ባደረገችው ንግግር እውነታውን ማወቅ ችለናል። እኛም ለእናንተ ለተመልካቾቻችን እውነታው ምን ይሆን የሚለውን የተረጋገጠ መረጃ አጣርተን ይዘን መተናል። በዛሬው ቪዲያችንም ጋዜጠኛ መቅደስ ደበሳይ ከኢቢኤስ ከተገፋች በኋላ ያጋጠማት ትልቅ ሰርፕራይዝ አለ። እሱስ ምን ይሆን የሚለውን እንዲሁም ጃር ካፕልስ ስለገጠማቸው ከባድ ፈተና አሁን ስለሚገኙበት ሁኔታ ይዘንላችሁ መተናል። እስከ ዝግጅታችን ፍጻሜ ድረስ ተከታተሉን። ቪዲዮን ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ተከታተሉን። ሰላም እንዴት ናችሁ? ሰሞኑ ስለ እኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያኖች በሰማችሁ ነገር በጣም ተጨንቃችሁ እየደወላችሁን በአካልም አጠገቤ ስለነበራችሁ በጣም አመሰግናል። አሁን ለጊዜው ቤብ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ ህይወታችን ላይ ምንም አይነት ፈተና ቢመጣም ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን እግዚአብሔር የሚወደውን ነው እና የሚፈትነው ስለ እኛ ብዙ አትጨነቁልን ይህንንም ቪዲዮ የምሰራው እናንተን በማክበር ሰላማችሁ ይብዛ ጂአር ካፕልስን በቲክቶክ እንደምናውቃቸው ፍቅርን መተሳሰብን ደግነትን የሚያሳዩ የሚያሳዩና የሚያስተምሩ የልጅ አዋቂዎች ሲሆኑ በቅርብ ጊዜ ወዲህ ግን እግዚአብሔር የሚወደውን ይፈትነዋል እንደሚባል ከሰሞኑ በጣም ፈተና በዝቶባቸዋል። ጥንዶቹ ሮቷና ዮናስ ምንም እንኳን በአንድ ቤት አብረው የሚኖሩ ቢሆንም ንብረትንም አፍርተዋል፣ ቢሆንም ነገር ግን በጋብቻ አልተሳሰሩም ነበር። ለዚህም ብዙዎች አብራችሁ እየኖራችሁ ምን ቀርቷችሁ ነው? ይህ ልክ አይደለም የሚል አስተያየት ሲሰነዘርባቸው እነሱ አንድም ቀን በመሀላቸው ነፋስ ሳይገባ በሶሻል ሚዲያ እንደምናቃቸው የማስመሰል ትዳሮች ሳይሆን በእውነተኛ ፍቅርና በመከራ ጊዜ በመደጋገፍ ዛሬ ያሉበት ደርሰዋል። ነገር ግን ከሰሞኑ እየፈተናቸው ያለው ከባድ መከራ ጥንዶቹ በትዳር ለመጣመር ሰርግ ለመደገስ እየተዘጋጁ ባለበት ዮናስ ለሩት ሽማግሌዎች ሊልክ ልጃችሁን ለልጃችን ብሎ የሩት ቤተሰቦችን ሊጠይቅ አንድ ሳምንት ብቻ ሲቀረው የሩት እናት በደረሰባት ከባድ የመኪና አደጋ ህይወቷን አጣች። ሽማግሌ ለመላቅ ቀናት ሲቀሩ ቢሮአችን ሊመረቅ እንዲሁም ስልክ ቤታችን የተከፈተ ያላሰብን ሀዘን አጋጥሞ ነበር። ይህን ቪዲዮ የምንሰራበት ምክንያት ያው ግዴታ መበርታት ብቻ ስለሆነ ሶሽናችን ሶሉሽናችን ስለ ክስተቱ ለማስረዳት ሞክረን ያው ስለከበደን ነው። ኤንዌይስ እግዚአብሔር የወደደ ሆነ አረገ ህይወት ይቀጥላል። በዚህም ብዙ ተጎድተው የነበሩት ሩትና ዮናስ ከብዙ መከራና ስቃይ ጊዜያት በኋላ ትንሽ መጽናናት ሲጀምሩ ዮናስ አዲስ አበባ ፊጋው አካባቢ መኪናውን እያሽከረከረ ባለበት ሰዓት በመኪናው ሰው ገጭቶ የተገጨውም ሰው ወዲያውኑ ህይወቱ በማለፉ ዮናስም ወደ ማዕከላዊ እስር ቤት ተወሰደ። አሁን እስር ላይ ሆኖ ክሱን እየተመለከተ ይገኛል። እናቷን ላጣችው ሩት አሁን ደግሞ ባለቤቷ በመኪና ሰው ገጭቶ በመግደል እስር ቤት ነው ካጠገቧ የለም። ይህ ለሩት እና ለዮናስ ከባድ የፈተና ወቅት፣ የማያልፍ የሚመስል ጊዜ ነው። ጥንዶቹ ከዚህ በፊት በሕይወታቸው ትንሽ በረከትና መትረፍረፍ ሲኖር ተካፍለው የሚበሉ ድሆችን ብቻ ሳይሆን የጎዳና ውሾችን የሚመግቡ ደግ ነበሩ። ይህ በእውነት ለእነሱ አይገባም ነበር። ለሩትና ለዮናስ እንዲሁም ለጃር ካፕልስ ሀበናብ ክሮኒክልስ የሚለው አለው በሕይወት ላጣችኋት እናታችሁ ነፍሷን ይማርላችሁ፣ እንዲሁም መጽናናት ይስጣችሁ። እግዚአብሔር በቶሎ ከስር ያስፈታ የመከራ ጊዜያችሁ በቶሎ ያብቃ እያለን ወደ ሁለተኛው እርሳችን እናልፋለን። ጋዜጠኛ መቅደስ ደበሳይ ከብዙ መከፋትና መከራ በኋላ የማይታመን ሰርፕራይዝ ገጥሟታል። እሱም ደኤምሴ ሪል ስቴት ማርች ኤይት የሴቶችን ቀን በማስመልከት የጠንካራ ሴት ምሳሌ ነሽ እንወድሻለን በርቺ የኛ ጠንካራ ሴት በማለት ዲምሲ ለመቅደስ አንድ ባለሶስት መኝታ ቤት ሰጥቷታል። ስለዚህ ይህንን ሰርፕራይዝ ማድረግ እንፈልጋለን ባለሶስት መኝታ የአፓርትመንት የቤት ቁልፍ ይሸልሟታል። በመሆኑም መቅደስ ጠንካራ ሴት ያስባላት ጉዳይ ምን ይሆን? ጋዜጠኛ መቅደስ ደበሳይ ከዓመታት በፊት የቤስ ውስጥ ትሰራ በነበረበት ሰዓት ወጥቶባት የነበረው የግል ሚስጥሯ የሆነ ቪዲዮ ሲሆን ይህም ህዝቡ ሊያየው የማይገባ በመሆኑ በህዝቡ ዘንድ ቅሬታና ነቀፋ ደርሶባት ነበር። ተጨማሪም ትሰራው በነበረው የኢቢኤስ ፕሮግራሞች አቁሟም ነበር። ነገር ግን ጥሩ የሙያ ስነ ምግባርና ችሎታ ያላት መቅደስ ደበሳይ በአለቃዋ ዘንድ ትወደድ ስለነበር ብዙ የህዝብና ትችት ነቀፋ የደረሰባት ቢሆንም ወደ ስራዋ መልሳታለች። በዚህ አጋጣሚ ኢቤኤስ ሊመሰገን ይገባል። ታዲያ መቅዲ በዛ በተመለሰችበት ሰዓትም ይቅርታዋን በንባጅባ ለህዝቧ አቅርባለች። የደረሰባት ነቀፋ ያልበገራት መቅዲ ኢቤኤስ ውስጥ ማብራቷን ቀጥላ በጥሩ ፕሮግራሞች እየሰራች በነበረበት ሰዓት ኢቤኤስ ቲቪ ተባረረች። ለዚህም ምክንያቱ እንግዲህ የስራ ባልደረቦች ቅሬታ አቅርበውባታል። አታከብረንም፣ በስርዓትም አታዋራንም፣ ታመናጭቀናለች ሲሉ ላለቆቻቸውና ለኢቤኤስ ባለቤት ወይዘሮ ማክዳ ከሰዋታል። ከሳሾቹም እንግዲህ ሉላ፣ ዮኒ፣ ጥበብ ትንሱ መሆናቸው ነው። ታዲያ የስራ ዲሲፕሊን ክስ የቀረበባት ጋዜጠኛ መቅደስ ደበሳይ ከአለቃዋ ከወይዘሮ ማክዳና ከከሳሽ ባልደረቦቿ ጋር ስብሰባ ተቀመጡ። በዚያን ጊዜ ሰራተኞቿን የማታከብረው የፈለገችውን ታባራለች የምትባልላት የኢቢኤስ ቲቪ ባለቤት ወይዘሮ ማክዳ እንደለመዱት መቅዲን አመናጭቀው ክብር በሌለው ሁኔታ ሲያዋሯት እሳት የላሰችው ጋዜጠኛ መቅደስ ደበሳይ ክብርን በሚነካ መልኩ ሊያናግሩኝ አይችሉም በማለት አለቃዋን እንዲሁም ከሳሽ ባልደረቦቿን በመሰብሰቢያው አዳራሽ ውስጥ በመተው ስብሰባውን አቋርጣ ረግጣ ስትወጣ የኤቤስ አለቃ እንዲሁም ባለቤት የሆኑት ወይዘሮ ማክዳ ስብሰባውን ረግጠሽ መሄድ አትችም፣ ከሄድሽ ወደ ስራሽ መመለስ አትችም፣ ተመለሽ፣ ካልሆነም ትባረሪያለሽ ሲሉ ቢነግሯትም ነገር ግን የኤቤስ መዝናኛ ፕሮግራም አቅራቢዋ ተወዳጇ ጋዜጠኛ መቅደስ ማስፈራሪያው ሊያስቆማት አልቻለም። ስብሰባውን ረግጣ ወጣች። ነገር ግን መግዲ በዛው አልቀረችም። በቀጣዩ ቀን የቀረጻ ሰዓቷን ጠብቃ ወደ መስሪያ ቤቷ የሄደች ቢሆንም ነገር ግን ጥበቃው ከበር ጠብቆ ከስራ ታግደሻል፣ ተባረሻል አናስገባም ሲሉ ይመልስሏታል። ነገር ግን ይህ ለመቅዲ ጥሩ እድል ሆነላት። ኢቢኤስ ቢገፋትም አባይ ቲቪ በክብር ተቀብሎ ምርጥ የሚባል የስራ ስምምነት በማቅረብ በስራ አጋሩ አድርጓታል። ይህም ምርጥ የሚባለው የአባይ ቲቪ የስራ ስምምነት መቅደስ በአባይ ቲቪ በመዝናኛ ፕሮግራሞች ላይ የምትሰራቸውን ስራዎች በራሷ መቅድዬ በሚለው የዩቲዩብ ቻናሏ የምጫን ሲሆን አባይ ቲቪ በርከት ያለ ገንዘብን በታላቅ አቀባበልና አክብሮት ከአባይ ቲቪ ባለቤት አቶ ግሩም ርማ ጋር ምርጥ የተባለውን የስራ ስምምነት ማድረግ ችላለች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ ካላደረጋችሁ አሁኑን ሰብስክራይብ በማድረግ ቤተሰብ ይሆኑ፣ እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሰው የደወል ምልክቷን በመጫን ቤተሰብ ይሆኑ። ላይክ በማድረግ ለወዳጅ ዘመዶ፣ እንዲሁም ሼርክ በማድረግ ያጋሩልን።